በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመን። ስንክሳር ዘውራ ሕዳር 11። አንድ አምላክ በመሆን በአብ ወልድ ወመንፈስ ቅዱስም፣ ሕዳር 11 በዚች ዕለት አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም እናቷ የሆነች የተመሰገነች የቅድስት ሐና የእረፍቷ መታሰቢያ ነው። ይህች ቅድስት ከኢየሩሳሌም አገር ከለዊ ነገድ ከካህን አሮን ትውልድ የለዊ የመልክ ልጅ ስለሆነ ለማጣት ልጅ ናት። ለማጣትም ሦስት ሴቶች ልጆች አሉት። የታላቂቱን ስም ማርያም ናት። ሁለተኛዋም ስሟ ሶፊያ፣ ሦስተኛዋም ስሟ ሐና ናት። ታላቂቱ ማርያምም ለባለ ተድራ አዋላጅ የሆነች ሰሎመን ወለደቻት። እርሷም መድኃኒታችንን ከወለደችበት ጊዜ ጀምሮ በስደቷ ወራት ከአረጋዊ ዮሴፍ ጋር እመቤታችንን ድንግል ማርያምን ያገለገለቻት ናት። ሶፊያም ለባል ተድራ ለመጥምቁ ዮሐንስ እናቱ የሆነች ቅድስት ኤልሳቤጥን ወለደቻት። ይህችንም ቅድስት ሐናን ከይሁዳ ነገር ለሆነ የጻድቅ ሰው ስሙ ኢያቄም ለሚባል አጋቡትና እመቤታችንን ቅድስት ድንግል ማርያምን ወለደቻት። እልህም ሰሎመና ኤልሳቤጥ ለቅድስት ሐና የኢትማማች ልጆች ናቸው። የዚችን የቅድስት ሐናን በስውር የምትሠራው ገድሏንና ትሩፋቷንም ትሩፋቷን እንዳናስታውሰው እንዳናስታውሰው አናውቆም፣ ግን ከሴቶች ሁሉ እንደምትበልጥና እንደምትከብር እናውቃለን እንረዳለን። እሷ አምላክን በሥጋ ለወለደችው ወላጇ ትሆን ዘንድ የተገባት ሆናለችና፣ ከሴቶች ሁሉ የሚበልጥና የሚበዛ ትሩፋትና ተጋድሎ ባይኖራት ሲ ታላቅ ጸጋ ባልተገባት ነበር። ይህችም ጻድቅታና መካን በመሆኗ ልጅን ይሰጣት ዘንድ ወደ እግዚአብሔር ዘወትር በጸሎት ትማለድ ነበር። እግዚአብሔርም በእሷ ለዓለም ሁሉ ድህነት የተደረገባትን ይህችን የተባረከች እና የከበረች ልጅን ሰጣት። እርሷም አምላክን የወለደች እመቤታችን ድንግል ማርያም ናት። ስለዚህ ይህን ታላቅ ጸጋ ስለሰጣት የበዓሏን መታሰቢያ በደስታ ልናከብር ይገባናል። ለእግዚአብሔር ምስጋና ይሁን። በጸሎቷ የሚገኝ በረከቷም ከእኛ ጋር ይሁን ለዘላለሙ አሜን። በዚችም ቀን ሁለተኛ የአርከላኦስ ሰማይትና አበምነቱ እልሳ ዳግመኛም የመነኮስ ጳኩምስና የሰማይት ሚናስ መታሰቢያቸው ነው። በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ሕዳር 11 ቀን የሚከበሩ ዓመታ የቅዱሳን በዓላት ቅድስት ሐና ቡርክት፣ ቅዱስ አርከላኦስ ሰማይት፣ አባ እልሳ አበምነት፣ አባ ጳኩምስ መነኮስ ቅዱስ ሚናስ ሰማዕት፣ ቅድስት አውራንያ የሰማዕታቱ የሰማዕቱ እናት። ወርኃዊ በዓላት፦ ቅዱስ ያሬድ ካህን፣ ማር ገላውዴዎስ ሰማዕት፣ ቅዱስ ፋሲለደስ ሰማዕት፣ አቡነ ሐራ ድንግል ጻድቅ። መሠረቶቿ በተቀደሱ ተራሮች ናቸው። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል። የእግዚአብሔር ከተማ ሆይ በአንቺ የተደረገው ነገር ድንቅ ነው። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ እርሱ ራሱ ልዑል መሠረታት። መዝሙር 86 ከቁጥር አን ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ ምባ ካገቡት ይልቅ የድሃይቱን አነስተኛ በባ እንደተቀበለ በሁሉ ጊዜ የሚያገለግሉ ህላፋት መላእክት እያሳሰቡ በችግር ጊዜ የማቀርበልም ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉኃን መላእክት ጽማን ደናገል እንዲሁም ደጋጎች መነኮሳት፣ ወይ ልጅ አዋቂ ሳይለ የምንሰበስብበትን የጓይ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅተ ብራና ደምቶ ጻፎ እንዳጻፈው ከጊዜ ወደ አማረኛ የተረጎመውን ቃለ ንባብን በእርጋታ መንፈስ ና ህልና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረ። አምን አሁን